የምትመለከቱት ሰይፉ በኤቢኤስ ነው። ወደ እንግዳችን እናልፋለን። አዲስ ፊልሟን ጀግኒትን ለማስተዋወቅ ነው የመጣችው። ከሴቶች ጥቃት ጋር በተገናኘ የተሰራ በጣም ቆንጆ ፊልም ተብሎለታል። እሱ ብቻ አይደለም፣ ካለው ወቅታዊ ሁኔታ አንጻር በጦርነት ለተጎዱ ወገኖች የምርቃቱ 50 ፐርሰንት ገቢ ይሆናል ተብሏል። ከስምንት በላይ ፊልሞችን ሰርታ ምታቋት የምትወዳት ኤደንገነት እዚህ ነች ያለችው እና ለኤደንገነት እንዴት ነው አቀባበለ ኤደን? ደህና ነኝ። ሰላም ነው አለ? አዎ እግዚአብሔር ይመስገን። ህንድ ነው ያደገችው ህንድ ዝርያ አለባት ይላሉ፣ ግማሾቹ ደግሞ አይራሻ ነው የሚባል ነገር አለ። እኔ ንጹህ ኢትዮጵያዊ ነኝ፣ ንጹህ። በእናትም በአባት በአባትም በእናት። ከህንድና ከራሻ ጋር ስምሽ የሚያያዘው ለምንድን ነው? ህንድ ሀገር ኑር ያለው ከሰባተኛ ክፍል ጀምሮ እስከ አስረኛ እዛ ነው የተማርኩት፣ ህንድ ማለት ነው። ራሻ ደግሞ እናትና አባቴ እዛ ነው የተዋወቁት። ለማስተርስ ሊማሩ ሄደው ከዛ በዛው ተዋደዱ እና ተጋቡ። እና ራሻኛ አስተምሮኛል ጊዜ ነው በጎርባቸው ጊዜ ነው። መቼ? አይ በፑቲን ከፑቲን በኋላ የተወለድሽ። እኔ እኮ ምንም ያልኩት ነገር የለም። ፑቲን መቼ ስልጣን ላይ እንደወጡ ይታወቃል። በሳቸው ጊዜ ከሆነ እናትና አባትሽ የተዋወቁት እኮ አንቺ አሁን ሰላሳ ዘጠኝ ዓመትሽ ነው። አይ ፑቲን ከመጣ በኋላ ግን መቼ እንደሆነ አላውቅም። ፑቲን ከመጣ ስለዚህ የፑቲን ዘመን ልጅ ነሽ እና ማለት ይቻላል። በኔና በአንቺ ማል ያለው ልዩነት በጣም ስለገረሜ ነው። አንቺ የፑቲን ዘመን ሰው ነሽ፣ እኔ ሌኒን። እውነት ነው፣ እንትን ነው እዛው እድሜያችን። በሩሲያኛ ሲገለጽ እንደዚህ ነው ሌኒን ፑቲን። ፑቲን ራሽኛ ሰላምታ ነበር። ራሽኛ ከቻልሽ ኢዝድራስ ውቴ ሰላም ማለት ነው እኮ። ሰላም መልሽልኝ እንጂ ካክዴላ ካክዴላ ያለኝ አማራጭ ስለ አንድ ማቃት ራሻኛ ያ ሉብሉ ፑቲን ያ ብሉ ያ ሉብሉ ፑቲን ወደዋል ማለት ነው። ለምንድን ነው ራሻኛ አይገባኝም ይሄ ቋንቋው ሲነገር እንዴት ነው? ወደ ኋላ አሁን ሲዲ እያጫወት ሲወዳ ሲዝብሽ አይነት ነገር ሎዝንንን ለመያዝ አይከብድም? አይ ትንሽ ትንሽ ይከብዳል። ግን ያው ግዴታ ሶስት ቋንቋ መማር ነበረብኝ። እዛ ህንድ እያለሽ? ህንድ እያለው። ከዛ እዛ የሚማሩት እነሱ ሂንዲ አለ፣ መራቲ አለ፣ ከዛ እንግሊሽ አለ። ሂንዲ የሀገሩ ቋንቋ ነው። ግዴታ ነው ሁሉም ያውቀዋል። መራቲ ደግሞ እኔ የነበርኩት ሙምባይ ውስጥ ነው። ሙምባይ ማለት ስቴቱ ማሃራሽትራ ነው። ማሃራሽትራን የሚያወሩት መራቲ ቋንቋ ነው። በጣም ከባድ ነው። ከሂንዲው ላይ ከብዳ እሱን አልችሉም። ስለዚህ ሌላ መምረጥ አለብኝ። ለምን ከእነሱ ጋር ኦሬዲ ከታች ጀምሮ አልሄድኩም? ሰባተኛ ክፍል ነው የተቀላቀልኩት። ግራ ነው የሚገባኝ። ስለዚህ አዲስ ላንጉጅ መማር አለብኝ። ራሺያና ፍሬንችን መረጥኩ። አባቴ ነበር ያስተማረኝ። ሁለቱንም ሁለቱንም ይችላል። አሁን በራሺኛ አይ ትታሚያለሽ የራሳቸው ነው። ሁሌ ሲያወሩ እንድንድላሉ እኔም ለምዶብኝ ነበር። አሁና አይ የተገላቢጦች ነው ከኛ ጋር በጣም እ አዎ ሲሉ እንዲ ነው እነሱ። አሁን እኔ እንዲ ስል ሄጄ እኔ አዎ ለማለት ነው የፈለግኩት። እዛ ደግሞ እንዲ ስትል አይ ነው አይደለም፣ ፓርደን ማለት ነው። ከማገኝ ምንድን ነው ያላችሁት ነገር፣ አዎ ምንድን ነው ያላችሁት፣ ከዚ ይደግሙልኛል ገባኝኩ እንዲህ ስላቸው ድገሙ ያልኳቸው። እዚህ ቢንዱ ቢንዱ ያገባች እንዳየት ነው ታደርገው ያገቡ ነው። እዚህ ጋ ያለችዋ ጌጥ ናት እሷ ችግር የለውም ግን እዚህ ጋ ቀይ ይደረጋል። ብዙ ጊዜ ካየክ ካገቡ በኋላ ነው እንዲች ምትደረግ። መቼ ነው ስ ምታደርግ? ይቀራረባል። ስለማደንቃቸው ነው ብዙ የእነሱንም ስራው ፕሮሞት የማደርጋቸው። ምክንያቱም ቲክቶክሽ ላይ ህንድኛ ነው። ሂማማሊ ራሱ ይህን ያህል ህንድን አላስተዋወቀችም። እውነት ነው። ሻሩክ ምን ተናገረ ስለ ህንድ አንቺን ያህል? በልጅነት ግን የሻሩክ ፎቶ መኝታ ቤት ነበረ። ብዙ እንትን ሰበስብ ነበር፣ ፎቶዋቸው፣ ፖስተር ተዋናየንሹ። በቦሊውድ ተጽዕኖ ነው? በእሱ ብቻ ሳይሆን እሱም አስተዋጽኦ አለሁ እንጂ ውስጤ አለ። ፍላጎቱ ድሮም ነበር። ከድሮ ጀምሮ ኢሚቴት ማድረግ እወዳለሁ። የሰውን ሰው የሰራውን እያስመሰሉ መስራት እወድ ነበር። እንዲ ቃቃ ስንጮት የፊልምንትን እንሰራ ካራክተሮች እንሰራ ነበር ቃቃ በቃ ምግቡ ቺክን ኬሪ ምናምን መሆን አለበት። የቃቃው ራሱ ቺክን ኬሪ ምናምን የህንዶች ምግብ እና ህንዶች ሲናገሩ ምናምን ትንሽ ምትት ታደርጋለች። እስኪ ህንዶች እንዴ ነው የሚያወሩት? አቢቱ ኪያቦራ ሙጄ ነይ ሰምጃ ማይሬ ቱምባሽባሽ ኦቼ ኦማይሬ ተጀመረ እንደዚህ። ግን ማቃው አንድ እንድኛ እሱን ነው፣ ነመስቴ ነው። ሰባት ፊልሞችን ሰርተሻል። ሁለት ነው ልቶኝ የምትችው አይደለ። ወይ አፍቃሪ ነሽ ወይ ተፈቃሪ ነሽ፣ እስካሁን ነበረ። ከመፈቀርና ከማፍቀር የተኛው ይከብዳል? ማፍቀር ይከብዳል። ለምን? መፈቀር ቀላል ነው። ዞር በል ከዚህ ማለት ነው። በቃ ከዛ በኋላ እንደውም እንኳን ተገናኘ። ለምንድን ነው የኢትዮጵያ ፊልሞች ላይ አሁን ለምሳሌ የህንድ ላይተሽ እንደሆነ በቃ የተክለ ሰውነት ላይ ማተኮር፣ ገጽታ ላይ ማተኮር፣ አክሽን ላይ ማተኮር ምናምን ነገር ነው የአሜሪካን ጨምሮ። የኛ ላይ ግን ብዙ ጊዜ አፍቃሪ ሆኖ የሚሰሩት ነገር ብቻ በቃ በጆክ በምናምን ማማለል ነው። አባባሉላለሁ ሴቶች ጆሮቸውን ወንዶች አይናቸውን ምናምን የሚባል ነገር አለ በፊልሙ ምክንያቱን አላቅም። ስለዚህ ጆር በቃ የጨዋታ ነው ማጭ መጫወት ምናምን ማግባባት ከዛ በኋላ በቃ ስትወደው ጨዋታው ትዝ እያለ ስተማልል ምናምን ነው እንጂ ደረቱን እያሰበች ሲክስ ፓኩ ምናምን የሚባል አይነት አፍቃሪ ብዙ ጊዜ የሉንም። ኬት ይምጣ አደባሁ እንዴ! ለምን አትደውሉም? እኔ ያ አለማሳተፋችሁ እኮ ነው እንዲህ አይነት ጥያቄ እንደጠየቀ ያደረገኝ። እውነት ነው። እስከ ዛሬ ድረስ ከሰራሹ ፊልም የትኛው ነው በጣም ከህዝብ ጋር አስተዋወቁኛል የምትይው? እኔ ብዙ ሰው የሚወድልኝ ወራጅ አለ ነው። ወራጅ አለ የአቶች ስራ ልጆኝ የሰራውበት ነው። ትንሽ ወንደ ወንድ ባህሪ ያላት ድሮ እንደዛ ስለነበርኩ ነው መሰለኝ። ወንደ ወንድ ነበርሽ ድሮ? ሞር ወንደ ወንድ ነኝ። ኳስ መጫወት ምናምን ያው ፎቶሽን እያየ ነው። የልጅነት ፎቶሽን። ያው ያለበስኩት ራሱ እንደወንድ ነው። ሙሉ ገጭ። ከወንድምሽ ጋር ነው? ወንድሜ ነው ታላቅ ወንድም። እንደነሱ ሁሉ ትለብሽ ነበረ? አዎ። ይሄ ፌርዌል ነበር አስረኛ ክፍል ልክ ስንሰነባበት የመጨረሻ ቀን ነው ይሄ ትምህርት ቤታችን ነው፣ እና የመጨረሻ ቀን ለእኛ ነው ዝግጅት አዘጋጅተው ጋብዘውን ሁሉም ሳሪ መልበስ አለበት። ሳሪ ማለት ይህ የሚጠቀለለው ልብስ ማለት እዛ የመጀመሪያ ያለኛ ብቸኛ ሳሪ ነው። የተጠቀለለ ልብስ ነው። ከዛ በኋላ ጠቅ ሲያደረጋት እንዲ እንዲ እንዲ እየተከፈረ አይነት ነገር ነው። ሄዳለች ለአንድ ሴት ምን ያህል በጣም ረጅም ትልቀቱ ዝኑ ጨርቁ በጣም ይጠልላል ከዛ ተጠቅልሎ ተጠቅልሎ ተጠቅልሎ ነው እና ለመሄድ ራሱ የሚያልኩም ፈርተ ብላ ያደርግ አሁን ህንድኛ በከፍት ደንሻለች አዎ እኔ ዳንስ በጣም ነው የምወደው የህንድ ዳንስ በጣም ነው ህንድ እዛ እያለሁ ራሱ ኬሮግራፍ አደርግላቸው ነበር የራሳቸውን ዳንስ እኔ ኬሮግራፍ አደርግላቸው ኧረ ተይ እምር ህንድ ፊልም በጣም ያን ያህል ነበር። በህንድኛ የለም እንጂ በገዛ ዳቦ የልብ ልቡን አጣሁት ይሉ ነበር። በገዛ ደንሳቸው አንቺ መጨራሽ የምታስተምሪያቸው። እስኪ እንሞክራት፣ እንዴ! ትሞከር እስኪ ሆን ነገር እስኪ

ማዝሬ እንዲያ ላይ አቆምኩ ይነኝ ነኝ እውነት አዎ በጣም ያጋንናሉ እኮ በሙዝ አንገት እየቆረጡ ሄሊኮፕተር በገመድ እያወረዱ እንዴት ነው ችለሽ የምታያቸው ግን አክሽናችሁ እና ላይ ሮማንሱን ብቻ ነው እንድኛ በጣም ደካመሽ ከብዙ ጊዜ በኋላ ነው የደነሽ ማለት ነው ሁልጊዜ ትደንሻል እንዳንስበል ሲቪል ኢንጂነር ነሽ እንደውም አንቺ ተቆጣጣሽ የሰራሽውን ቤት እያየሁኝ ትንሽ አሁን ይህም ቤት ፊኒሽንግ አንቺ ነው የሰራሽው ማለት ይቻላል። ኢንቴሪየር ዲዛይኑ በጣም ያምራል ቤቱ። ብራውን ጠሪን ስቱዲዮም እንግዲህ አንድ ቀን አያሳስብም። በጣም ማስተርስ የመቀጠል ሀሳብ አለሽ? ከአምስት ኪሎ በስሪ ፖይንት ዋን ናይን ነው የተመረኩት አመት ሞላኝ አሁን ደግሞ ማስተርስ መማር ፈልጋለሁ አይ ይሳካል ኤደን ገነት ሲባል ምክንያቱም እኔ አሁን ገነት የሴት ስም ብቻ ነበር ይመስለኝ የወንድ መሆኑን አወቅኩኝ አይ ገነት የሁለቱም ነው የሁለቱም ነው ግን ብዙ ጊዜ የሚታወቀው በሴት ያንቺ ዩኒክ ነው መሰለኝ አይ ለነገሩ ወይዘሮ ሰለሞን የሚባሉም ሴትዮ ስላየሁኝ እውነት

አሁን የአውሮፓ ሀገሮች እና የአውሮፓ ህብረት ጉዳዮች ጀነራል ዳይሬክተር ነው። አካደሚካ በጣም እንደት በረቻ ያደረጉሽ እሳቸው ናቸው። እናት ና አባትሽ ናቸው? ሁለቱም እናቴ ማስተርስ አላት፣ እሱ ፒኤችዲ። ገኒ አባቴ ፒኤችዲ አለው። ገኒ ነው ምትያቸው? ገኒ ነው ምላ። እናትን እናቴን እናት ነው ምላት። ለአባትሽ ብለና አባታት አይ እኔ እንጃ፣ ከአሁን በኋላ አሰቢና። ከዚህ በኋላ አይ አባት ያው ነው፣ ያውቃል አባት እንደሆነ ገኒ። እስቲ ስለ አዲሱ ፊልምሽ ንገሪኝ። እስኪ ጀግኒት፣ አዲሱ ፊልሜ ጀግኒት ነው። ዋና ካራክተር ነኝ እና ትንሽ ቻሌንጂንግ ነው፣ እስካሁን ከሰራኋቸው ይለያል። ሴት ላይ ስለሚደርሰው ጥቃት በትንሹ ጥቃት ደርሰው ብሻ ቃል ትንኮሳ እንደ ጠንከር ያለ ለከፋ ምን አጋጥሞሻል? እኔ አሁን ህንድ ያለው እውነት ለመናገር ቁምጣ ማድረግ እችላለው፣ አጭር ቀሚስ ማድረግ እችላለው። እኔ ፍሪደም የሚሰጠኝን ነገር ማድረግ እችላለ ልክ እዚህ እንደመጣው አቁምኩኝ ሞከርኩት፣ አይሆንም ችግር የለውም። የእኛ ላይፍ ስታይል ስላሉ እኔ አሁን ዌስተርናይዜሽን መምጣቱን ሰፖርት አላረኩም። ከአይምሯቸው በላይ በሰውነታቸው ሰውን ማሳመን ይፈልጋሉ፣ ግን ሴቶች ከዛ በላይ ናቸው፣ ፓወርፉል ናቸው። እኔ አሁን እናቴም እንደ ኤግዛምፕል መውሰድ እችላለሁ። ለእኔ እሷ ሱፐር ውመን ናት። እኔ እዚህ ቦታ ያለሁት በእሷ ምክንያት ከእግዚአብሔር ቀጥሎ ማለት ነው። እና ይሄ ፊልም እንዴት ችግራቸውን በተለይ ደግሞ አሁን ወቅታዊ ችግሮች አሉ። እነሱን ከእነሱ ጋር የተያያዘ ችግሮች ሊያጋጥሟቸው ይችላሉ። ሴቶች ማንንም ሳይፈሩ እንዴት መጋፈጥ እንደሚችሉ በትንሹም ቢሆን ያስተምራል ብዬ አስባለሁ። ባሉት ሲኒማ ቤቶች ይከፈታል። ጀግኒት አዲስ ፊልም ነው። ከኤደን ጋር ሌሎች በርካታ ተወዳጅ ተዋንያን ተሳትፈውበታል። የተወሰነውን የፊልሙን ክፍል እስኪያየተ እንመለስ። አይደለም መጎዳት ለምን አለ ቲክቶክ ላይ ህንድና ተመሳሰሉ ነገሮች ትወዛወዣለሽ። ሲኒ ማሽን ያሉ ባንቺ ዕድሜ ያሉ አንቺን ይመኛሉ ተብሎ ቢታሰብ የተመኘሽ ሁሉ አያገኝሽም፣ ግልጽ ነው። ግን ለሚወዱሽ ምንድን ነው ምላሽሽ? እኔም በጣም ወዳችኋለሁ። በአድናቂነት ደረጃ ነው ወዱኝ ረ በሁለቱም ያው ለአንድ ሰው ነው መሆኑ የምችለው ያ ሰው ደግሞ ተረጋግጧል። አው ጓደኛ አለኝ። ስሙን እንዳትጠይቀኝ። ኪነ ጥበብ ውስጥም አይደለም አይደለም። ስለዚህ በቅርቡ ሰርግሽ ላይ አንድ ህንድኛ አለ። ሁሉም እንዳይሆን ፍራ። ኧረ ቀልድ ነው ቀልድ። ያኛ ግን ቡፌው ላይ እርግጠኛ ነኝ የህንድ ምግብ፣ የሩዝ ነገር አይጠፋም። ዘመዶች ሽን ትጋብዣለሽ ብዬሽ አሁን እንደምታዩ ይኸው ዲያስፖራዎች እየመጡ ነው ከተገናኘን አይቀር ምን ያህል ነው የአክቲንግ ችሎታሽ ከእኔ ተበልጫለሽ ወይ የሚለውን ዝም ብዬ ማየት ፈለኩ ማጥናት የለም መነጋገር የለም እዚች የሆነች ነገር እንፍጠር ዝግጁ ነሽ በደንብ በሚገቡ ሀሳቡ ምን ቢሆን ጥሩ መሰለኝ አንቺ በፌስቡክ ታውቂኛለሽ አሉ። የተለያዩ የሚያማልሉ ፎቶዎችን ልኬ ነው የተዋወቅኩሽ። ከዓመት በኋላ አዲስ አበባ መተሻል፣ ስለዚህ እዚህ ልንገናኝ ነው። ጓጉተሻል? ነፍስ ለነፍስ ተግባብተናል፣ ግን በአካል አልተያየንም። ለምጣ እስቲ ከች ልበል። ያ የምትፈልጊውን ሰው ሆኜ መጣ ይሆን? ገጸ ባህሪው ውስጥ ገባሽ? አምላኬ ሆይ አንድ ዓመት ሙሉ ፌስቡክ ላይ ሳናግረው የነበረውን በጣም ተክለ ሰውነቱ የሚያምረውን ታድዬ በቃ ዛሬ ላገኘ እኮ ነው። እንዴት ደስ የሚል ጊዜ ነው። በእግዚአብሔር ጸሎቴን ትሰማለህ አንተ አምላኬ! ያው ጓደኞች እንዳላግተዋል እኔ ብቻ ነኝ የቀረውት። ተመስገን ሳምሪ። ውይ የእኔ ቆንጆ አስቆየሻ አደላ

የፈለገ ነገር ቢመጣ ካንተ አልለይም፣ እችን ቀን እስክንገናኝ ዲያስፖራዎች እስኪመጡ በጣም ጓጉቻለሁ ስትይ አልነበር? ፍራንክ መሆን አለበት። ምን ነው እኔ አንድ ዓመት፣ ይሄ አሁን በሰባት አመት ይትፋ። አንተ አደለህም። እኔ በቃ ያንን ሰው ካላመጣልኝ አልፈልግም። እንዳትጠቃኝ ግን፣ በጣም ያዘንኩት ምንድን ነው ቢያንስ ውስጤን ነው ላይን የወደደችው የሚለውን ነገር ማወቅ ፈልጌ ነበር። የሚገርም ነው። ይሄም እኮ በጂም ይጠፋል ጸጉርም ይተከላል አይደል እንዴ? አንተማ ለወረቀቱ ብለን ያንን መልእክት ስትልክ ነበር ማወቅ ነበረ። የትኛውን መልክት? የሆነ ያጠፋውን መልክት እንደላከ ያኔማ እንደውም እንኳን አስታወሽኝ። ምንድን ነው ያጠፋዋልሽ? መልእክት ልኬልሽ ነበር። አይ ስትመጪ፣ አይፎን፣ አዲሱን አይፎን ይዘሽልኝ ነይ ነው ያልኩት ስል ይሄንንም አጥፋዋልሽ። ያኔ ተቀይሜሽ ነበር። እኔ ለወረቀት ብዬ አይደለም፣ እውነቱን ልንገርሽ፣ በጣም የወደድኩሽ የእኔ ቆንጆ ሳምርዬ፣ ነፍሳችን ተግባብቶ አንድ ነገር ልንገርሽ አንድ ነገር ልንገርሽ። እሺ ሲክስ ፓክ የት አለሽ? እሱ ምንድነው በጅም ይመጣል፣ ሁሉም ነገር ይስተካከላል እንዴ ማወቅ ያለብሽ ነገር ሰውነት ረጋፊ ነው። ፀጉርም እንደዛው። ይልቅ የሌለኝን ነገር ሰርተሽኝ በአዲስ መልክ ሰርተሽኝ ብታገቢኝ አይሻልም? ፎቶ ላይ ያየሽውን ሰውዬ በሂደት ሊሆንልሽ ይችላለሁ አሁን ከዚህ በኋላ እሺ። ስንት ዓመት ነው ደሞ የሚፈጀው? አንተን እንደኔ እንደምፈልገው ሰው ለመስራት ስንት ዝግጁ ከሆንሽ ከዛሬ ከጀመረን በአጭር ጊዜ ውስጥ ያ በፎቶ ይላኩልሽን ሰውዬ ልመስል እችላለሁ። ምንድን ነው? ዘጭ ዘጭ ማለት ነው፣ ችን ማስተከል ነው፣ ዳንስ። እሺ ትችላል። ምን ችግር አለ? አሁን ራሱ አንድ ኪሎ ቀነስ ብዙ እንዲ ረ እዚሁ ላይ የኤደን አዲስ ፊልም ጀግኒት ገብታችሁ ይውላት፣ በጣም አሪፍ ፊልም ነው። በተከታታይ ሌሎች መስራችሁም ነገሮች ይኖራሉ። ያኔ እንግዳ እንደምትሆኚ ተስፋ አደርጋለሁ። የደንገነት እንደት ነው አሸኛኘት? እግዚአብሔር ያክብርልኝ። አክብረን ስለጠራኸኝ ግን ነው ነበር። አድራሻ፣ ቁጥር 1 ፒያሳ ሲኒማ አምፒር ፊት ለፊት፣ ቁጥር 2 አራት ኪሎ ምኒልክ ትምህርት ቤት ፊት ለፊት፣ ክሎዝ ሲቲ የወንዶች አልባሳት። ተመስገን ሲነጋ ደስ ይለኛል። የነገንም ተስፋ ይበታል። የጠዋት ሰው ነው እኔ ነገን ለመገንባት በቀጥታ በኦንላይን የአይቲ ትምህርቴን እየተማርኩ ነው። አይቲ በዚህ ዘመን በስራው ዓለም ቁጥራን ተጠቃሽ ዘርፍ ነው። እኔ የጠዋቱን መርጫ አለሁ እናንተ ደግሞ የተለያዩ ማዋጮች አሉናቸው። ዛሬ መንገድ ነው። ይመዝገቡ፣ ይማሩ። ታርጌት ቴክኖሎጂ ኢንስቲትዩት በአቡኤል ከአቡጅራ ግራንድ ሆቴል ጀርባ የኢትዮጵያ አረንጓዴ ሬስቶራንት ተከፈተ በአንድ ጊዜ 80 ሰዎችን አንደላቆ የሚያስተናግድ ለ25 ኢትዮጵያውያን የሥራ ዕድል የፈጠረ ምግብ ስታዙ በራሱ ትራንስፖርት በቤት ድረስ የሚያመጣ ማኪያቶ ሻይ ቡናው እዛው ኢትዮጵያ ያለውን ራሱን ቆጭ እንጀራ ሦስት ኪስ በ10 ድርሃም ይሸጣል መኪና ማቆሚያ አታስቡ፣ በነፃ ነው። ዱባይ አቡዳቢ ያላችሁ ወይ ከመላው ዓለም ወደ ዱባይ የምትመጡ የኢትዮጵያ ምግብ ሲያስፈልጋችሁ በቀጥታ ወደ ኢትዮጵያ አረንጓዴ ሬስቶራንት ብቅ በሉ፣ ትደሰታላችሁ። ቢዩቲ ባይ ጆሲ ቪርጂኒያ ሜሪላንድና ዲሲ ያላችሁ ስለ ውበታችሁ የምትጨነቁ በእውቀትና በልምድ የበለጸጉ ባለሙያዎች ግንባር ፈጥረው ቢዩቲ ባይ ጆሲን ከፈቱላችሁ። ቢዩቲ ባይ ጆሲ የሜካፕና የጸጉር ሥራ በማንኛውም ጊዜና ቦታ ይሰጣል፣ ያሳምራል፣ ያሱማል። የሚገርም ሁመን ሄር በተመጣጣኝ ዋጋ ያከፋፍላል። ልጆቹ ሴቶን ወንድ እኛ ጋር መጥተው በስታይል ጸጉራቸውን ይሰራሉ፣ ይቆረጣሉ፣ ያምራሉ። ጸጉራቸውን በቀለም ማሳመር ለሚፈልጉ ማን እንደ ቢዩቲ ባይጨው ጀውሲ? ሙሽራም እንፈሽናለን። ስለ ውበቱ በጸጉር ሥራና በሜካፕ ሙያ የተመሰከረላቸው ባለሙያዎች ሁሌም በፈገግታ ይጠብቁዎታል። በማንኛውም ሰዓት ቢመጡ መስተናገድ ቢችሉም ቀጠሮ ቢሆን ደግሞ ይመረጣል። ቢውቲ ባይ ጆሲ ለትራንስፖርትና ለፓርኪንግ ፍጹም ምቹ የሆነ ቦታ ላይ እንገኛለን። ቢውቲ ባይ ሲ ጎልደን ፕሌት ሬስቶራንት የሀገሩ የምግብ ጣዕም ከዓለም አቀፍ ምግቦች ጋር ተዋህዶ በምግብ ሼፎች ሳይሆን ሳይንቲስቶች የሚመራ ቤት ጎልደን ፕሌት ሬስቶራንት ዝነኛው ሼፌኖክ በኢትዮጵያ አየር መንገድ ቢዝነስ ክላስ ለመንገደኞች ምግብ በማዘጋጀት ይታወቃል። አሁን ደግሞ እርሶን ምድር ላይ በምግብ ላይ አንደላቅቆ አቢሲኒያ ፕላዛ አንደኛ ፎቅ ላይ ጎልደን ፕሌት ሬስቶራንት ይጠብቆታል። ጎልደን ፕሌት ሬስቶራንት ምሳ ከ6 ሰዓት ጀምሮ እስከ 9 ሰዓት ተኩል፣ ራት 12 ሰዓት ይከፈታል እስከ ምሽቱ አምስት ሰዓት ዘውትር ረቡ የጎልደን ፕሌት ደንበኞች ቤታቸውን እንዲመገቡ ይጋበዛሉ። ዝግ ነው። ቦታ ለመያዝ ይደውሉ። 0952 25 55 55 ይምጡ፣ በምግብ ይንደላቀቁ። ጎልደን ፕሌት ሬስቶራንት። ሰላም የተከበራችሁ የኢትዮጵያ ሕዝቦች ሆይ ከዛሬ ጀምሮ ሁላችንም ፈቃደኛ የሆንን ሰንደቅ ዓላማችንን በየአጥራችን ላይ ወይም በየጣራችን ላይ በመስቀል ለሀገር ቅድሚያ መስጠትን፣ ለሀገር መስራትን፣ ፍቅራችንና ጉልበታችንን አንድነታችን እንደሆነ ለትውልድ ብሎም ለዓለም ሕዝብ እናሳይ። ይህ የታላቋ ኢትዮጵያ